ይህ ሰው የውሻውን የሕክምና ወረቀት ባለመያዙ ውሻውን ይዞ ወደ አውሮፕላን ውስጥ እንዳይገባ ተከለከለ። በዚህም የበራ ሰዓቱ እንዳያልፍበት ውሻውን የሚያጫውት መስሎ ሸውዶት ወደ አውሮፕላን ውስጥ ይገባል። ውሻው ይህንን ሲያይ ባለቤቱ ጥሎት እየሄደ እንደሆነ አወቀ። በዚህም ባለቤቱን ፍለጋ አውሮፕላኑን ለማስቆም መሮጥ ጀመረ። እየተከተለው ሲጮህም አውሮፕላን ውስጥ ያሉት ሰዎች ትኩረታቸው ቢሳብም፣ ባለቤቱ ግን ስሜቱን ተቆጣጥሮ ባለበት ይቆያል። በዚህም ውሻው ሐዘን ውስጥ ሆኖ ባለቤቱ ጥሎት ይሄዳል። ከዛ ቀን በኋላም ውሻው ባለቤቱ ይመጣል ብሎ በማሰብ አውሮፕላኖች ሲያርፉ በመሄድ ባለቤቱን ይፈልጋል። ለአመታትም ከዚህ አየር መንገድ ሳይንቀሳቀስ አሳዳጊውን ጠብቆታል። ይህ ፊልም በእውነተኛ ታሪክ ላይ ተመሰርቶ የተሰራ ነው። በእነዚህ ዓመታት ውስጥ የአየር መንገዱ የጥገና ሰሪ ግለሰብ ለውሻው ምግብና ውሃ ያቀርብለት ነበር። ሁሌም ግን አውሮፕላን ሲያርፍ ውሻው ይሮጣል። ከሚወርዱት ሰዎች ውስጥ ባለቤቱ ካለ በማለትም በአይኑ ይፈትሻል። ነገር ግን ተሳፋሪዎቹ ውሻውን አልወደዱትም። በዚህም ለአየር መንገዱ ቁጥጥር ክፍል በማሳወቃቸው ጥበቃዎች ሊይዙት ይመጣሉ። ቢሆንም ውሻው ሊያዝላቸው አልቻል አልቻለም አምልጧቸውም ወደ ባስ ውስጥ ይገባል። ታዲያ ጥበቃዎቹ ውሻውን በጥይት ለመግደል ያስባሉ። መሳሪያ ለማምጣት ሲንቀሳቀሱም የውሻው ሁኔታ ያሳዘነው አንድ ህፃን ባስ ውስጥ በመስኮት በመግባት ቀስ እያለ ውሻውን ይጠጋዋል። ውሻውም ምንም ሳይለው ይቀራል። በእርጋታም በሩን ይከፍትለታል። ውሻውም በሩጫ ጥበቃዎችን ያመልጣቸዋል። በዚህ የተናደደው የአየር መንገዱ የጥበቃ ክፍል ኃላፊ ህፃኑን ሊመታው ይጠጋል። በመሃል ግን የአውሮፕላኑ አብራሪ ካፒቴን ይመጣል። የጥበቃዎቹ ኃላፊም ህፃኑ ያደረገውን ነገር ያብራራል። ነገር ግን ይህ ህፃን የአብራሪው ልጅ ስለነበር የጥበቃዎቹ ኃላፊ ምንም ማድረግ አልቻለም። በዛ ቀን ምሽት ላይ ሕፃኑ አባቱ ጥሎት ሊበር ስለነበር ተደብቆ ለመሳፈር ትኬት ለመቁረጥ ይሞክራል። ነገር ግን በዕድሜው ምክንያት ይከለከላል። እሱም ማንም ሳያው አባቱ የሚያበራው አውሮፕላን እግር ስር ይደበቃል። ጥበቃዎቹ ቢፈትሹም ሳያገኙት ይቀራሉ። ወዲያውኑም ያዳነው ውሻ መጥቶ የተደበቀበት ቦታ ላይ ይጮኋል። ሊያባረረው ቢሞክርም ባለመቻሉ በጥበቃዎቹ ከመያዙ በፊት ከውሻው ጋር ሮጦ ይደበቃል። ይህ ህፃን እናትና አባቱ ተፋተው እናቱ ያሳደገችው ሲሆን እናቱ ከሞተች በኋላም ወደ አባቱ ጋር መጥቷል። ነገር ግን አባቱ አብራሪ በመሆኑ ለልጁ ምንም ጊዜ አይሰጠውም። በቀጣይ ቀንም አባቱ ይህንን ነገር እንዳደረገ ከተነገረው በኋላ ወደ ልጁ ጋር ይሄዳል። ሲደርስም ልጁ ከውሻ ጋር ተኝቶ ያገኘዋል። አስነስቶ ይዞት ለመሄድ ቢሞክርም ልጁ ሳይስማማ ይቀራል። አለመስማማታቸውን ያየው የአውሮፕላን ጠጋኝም አባቱን የበረራ ሰዓት እንዳያልፍበት እስኪመለስ ድረስ ልጁን እሱ እንደሚጠብቅለት ይነግረዋል። አባትየውም ጥሎት ወደ ስራው ይሄዳል። አባቱ እንደሄደም ህፃኑ ማታ ውሻው ባያጋልጠው መሄድ ይችል እንደነበር ለጠጋኙ ሰውዬ ይነግራቸዋል። ጠጋኙ ሰውም ውሻው ሕይወትን ያተረፈልህ እዛው ብትሆን ታፍነህ ትሞት ነበር ይሉታል። ልጁም ውሻው ከሞት እንዳዳነው ሲሰማ ደስ ይለዋል። አጣርቶም ውሻው እዚህ ቦታ ላይ የቀረበትን ምክንያት በሙሉ አወቀ። ሰራተኞቹም ለህፃኑ ስለ ውሻው ሁሉንም ነገር ነገሩት። ህፃኑ እንደ ውሻው ብቸኝነት ስለሚሰማው ውሻው ባለቤቱን እስኪያገኝ እስከ መጨረሻው እንደሚታገልለት ለራሱ ቃል ገባ። በቀጣይ ቀንም እንደተለመደው ውሻው ከአውሮፕላን የሚወርዱ ሰዎችን ሲመለከት አንድ የባለቤቱን የሚመስል ልብስ የለበሰ ግለሰብ ከአውሮፕላን ሲወርድ ያያል። እሱም በፍጥነት ይከተለውና ከኋላ እጁን ይነከዋል። ሲዞር ግን አሳዳጊው አልነበረም። ወዲያውኑም የአየር መንገዱ ጥበቃዎች ሊይዙት ይከቡታል። በፍጥነት ግን ህፃኑ ልጅ ደርሶ ያስመልጠዋል። ከውሻው ጋርም ተደብቀው ሳሉ አንዲት የአየር መንገዱ ሰራተኛ ስላሳዘናት የውሻውን ባለቤት አድራሻ ለህፃኑ ትሰጠዋለች። ህፃኑም ወደ ጠጋኙ ሰው ቤት በመመለስ ለውሻው ባለቤት ደብዳቤን ይጽፋል። በዚህ መሃል አባቱ ውሻውን ይዘው የሚገድሉ ሰዎችን ይዞ ይመጣል። እነሱም ወዲያውኑ ውሻውን ይይዙታል። ምክንያቱም አባቱ ውሻውን ካላስወገደ ከሥራ እንደሚባረር ስለተነገረው ነው። ሕፃኑ ቢያለቅስም የሚሰማው አልነበረም። ተስፋም ቆረጠ። ወደ ቤት ከተመለሱ በኋላም ሕፃኑ ከአባቱ ጋር መኖር እንደማይፈልግ ነግሮት እቃውን ይሰበስባል። ይህም አባትየውን በእጅጉ አናደደው። ብዙ ከተጨቃጨቁ በኋላም አባቱ ወደ ሥራ ለመሄድ ወደ መኪና ውስጥ ይገባል። ሕፃኑ ደግሞ በዝናብ ላይ ለብቻው ይራመዳል። አባትየውም ጠዋት ልጁ ለውሻው ባለቤት እየጻፈውን ደብዳቤ ያገኝና ያነባዋል። በዚህም በእጅጉ ልቡ ይነካል። ወዲያውኑም ልጁን ይዞት ውሻውን ወደ ወሰዱት ሰዎች ጋር ይሄዳሉ። እዛ እንደደረሱ ግን እነሱ ውሻው እንዳመለጣቸው ነገሯቸው። ጠዋት ላይም ውሻው ወደ አየር መንገዱ እንደሚመለስ በማሰብ ወደ ቦታው ይጓዛሉ። እንዳሰቡትም ቦታው ላይ ሲደርሱ ውሻው ቆሞ ባለቤቱን በመጠበቅ ላይ ነበር። የሕፃኑ አባትም የውሻው ባለቤት እስኪገኝ አብሮት እንዲሆን ፈቀደለት። አባትየው ወዲያውኑም ጓደኛው የነበረን አንድ ጋዜጠኛ አምጥቶ ዜና እንዲሰራ አደረገ። ይህ ተግባሩ ግን የአየር መንገዱን ተቆጣጣሪዎች አስቆጣቸው። ቢሆንም አባትየው ውሻውን ለማራቅ አልወደደም። ዜናው ከተሰራ በኋላ የውሻው ባለቤት በማየቱ ወደ ቦታው መጣ። የሕፃኑን አባት ጨምሮ ብዙ ጋዜጠኞችና የአየር መንገዱ ሰራተኞች በተሰበሰቡበት ሰውየው ከአውሮፕላን እስኪወርድ መጠባበቅ ጀመሩ። ወዲያውኑም የውሻው ባለቤት ከአውሮፕላኑ ላይ ወረደ። ነገር ግን ውሻው እንደተጠበቀው ሮጦ ፍቅሩን አልገለጸም ህፃኑም ውሻው ከባለቤቱ ጋር እንደሆነ ሲያውቅ በእጅጉ ከፋው ቢሆንም ምንም ማድረግ ባለመቻሉ የውሻውን ማሰሪያ ለባለቤቱ ሰጥቶ ዞሮ ይመለሳል የህፃኑ አባት ልጁ እንደተከፋ ሲያይ የውሻውን ባለቤት ጠርቶ ውሻውን እንዲሸጥለት ይጠይቀዋል ከሸጠለትም ያለውን ብር መኪናውን ጨምሮ እንደሚሰጠው ይነግረዋል ቢሆንም የውሻው ባለቤት ሊስማማ አልቻለም። ወዲያውኑም የውሻው ባለቤት ውሻውን ይዞ ወደ አውሮፕላን ውስጥ ለመግባት ቢሞክርም ውሻው በጭራሽ አልገባም ይላል። ከባለቤቱ እጅ ላይም ማሰሪያውን መንጭቆ ወደ ህፃኑ ጋር ይሮጣል። ነገር ግን በመሃል ላይ የጥበቃዎቹ ኃላፊ ውሻውን ይይዘዋል። ውሻውንም በግድ ወደ አውሮፕላን ውስጥ ያስገቡታል። ነገር ግን የአውሮፕላኑ አብራሪ የህፃኑ አባት ስለነበር የአውሮፕላኑን ሞተር አጥፍቶ እንደማይነሳ ይነግራቸዋል። አለቃው መጥታ ካላስነሳ እንደሚባረር ትነግረዋለች። ቢሆንም ፈቃደኛ አልነበረም። ረዳት አብራሪውም ቢሆን እንደማያበር ነግሯት ይወርዳል። የአውሮፕላኑ አስተናጋጆች ይህንን ሲያዩ እጅጉን በማዘናቸው የውሻውን ባለቤት ውሻው የታከመበትን ካላመጣ መብረር እንደማይችል ይነግሩታል። ሁሉም ሰራተኞች ሲረባረቡበትም የውሻው ባለቤት ውሻውን መልቀቅ እንዳለበት በማሰብ ይፈተዋል። ውሻውም ሩጦ ውለታ ከዋለለት ህፃን ጋር በድጋሜ ይገናኛል። ፊልሙም እዚህ ላይ ያበቃል። ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ ሲሆን የውሻን ታማኝነት በእጅጉ አጉልቶ የሚያሳይ ነው። ውድ የፊልም ሚዲያ ተከታታዮች በቀጣይ አዳዲስ ፊልሞችን ለመከታተል ላይክ እና ሰብስክራይብ ያድርጉ። በቀጣይ በአዲስ ፊልም እስክንገናኝ ድረስ ሰላም ሁኑልን።